ሰላም ሰላም የተወደዳችሁ እና የተከበራችሁ የቻናላችን ቤተሰቦች እንደምቆያችሁ። ዛሬ ደግሞ ትንሽ ለየት ባለ ቪዲዮ መጠናል ማለት ነው። አብራችሁ ቆዩ። አብራችሁ ስትቆዩ ደግሞ ምርጥ ምርጥ መረጃ እናካፈላችኋለን ማለት ነው። ያው ይዘነው የመጣ ነው አይዲያ ሀሳብ ደግሞ ምንድን ነው? ስለ ደም ልገሳ ነው። ደም ልገሳ ያው ታውቃላችሁ። ጠይቃችኋለሁ፣ ያው ደም ለግሳችሁ የምታውቁ ሰዎች ካላችሁ ስንት ጊዜ ለገሳችሁ? ከታች አስቀምጡልን ከለገሳችሁ በኋላ ደግሞ የገጠማችሁ ችግር ካለ እሱንም ጻፉልን። ስለዚህ አብራችሁን ስትቆዩ እነማን እነማን ናቸው ደም መለገስ የሚችሉት? ደም መለገስ የማይችሉት እነማን ናቸው? ደም የሚለገሰውስ ለማን ነው? ደም ደግሞ ተለግሶ የት ነው የሚቀመጠው? የደም ልገሳ ጠቀሜታውስ ምንድን ነው የሚለውን እንነግራችኋለን ማለት ነው። ስለዚህ ደም ልገሳ ማለት ምን ማለት ነው? እንደምታውቁት ልገሳ ማለት ያው ማበደር እንደማለት እንቆጥረውና ስለዚህ ደም ልገሳ ማለት ከሌላ ግለሰብ ለተቸገረ ወገን ማካፈል ማለት ነው። እንግዲህ የተቸገረ ስንል በሕመም ምክንያት ማለት ነው። ስለዚህ በሕመም ምክንያት ለተቸገረ ማህበረሰብ ወይ ግለሰብ ሼር እናደርገዋለን፣ እናካፍለዋለን ማለት ነው። ያ ደም ልገሳ ይባላል። ስለዚህ ደም ልገሳ ለምንማን ለምንማን ይለገሳል ካላችሁ አንደኛ፣ አንዲት እናት ወልዳ ደም ቢፈሳት፣ ሁለተኛ፣ ኦፕሬሽን ወይ ደግሞ ቀዶ ጥገና ለሚሰራላቸው ወገኖች፣ ሶስተኛ፣ ምናልባት አንዳንዴ በህመም ምክንያት የደም ማነስ ከፍተኛ የሆነ የደም ማነስ ያላቸው ሰዎች በቶሎ ራሳቸው ማገገም የማይችሉ ሰዎች ካሉ እሱ ደም በደም ልገሳ ይስተካከላል ማለት ነው። ሌላ ደግሞ በተለያዩ በአደጋ ምክንያት በመኪና አደጋ ሊሆን ይችላል፣ በጦርነት ሊሆን ይችላል፣ በሌሎችም በሌሎችም ምክንያቶች ከፍተኛ ሁኔታ ደም የፈሰሳቸው ሰዎች ካሉ እነሱ ደም ያስፈልጋቸዋል ማለት ነው። በቶሎ መተካት ስላለበት። ምክንያቱም ደም ማነሳለ ማለት ወይ ደግሞ ደም ትልቁን ስራ በሰውነታችን ውስጥ የሚሰራው ምግብ የሚያንቀሳቅሰው ሰውነታችንን ለመከላከል የሚያገለግለው ሁሉም ነገር በደም ስለሆነ የሚሰራው ኦክስጅንም የሚያንቀሳቅሰው፣ ሌሎች ደግሞ ቆሻሻ ሰውነታችን የሚፈጥራቸው ቆሻሻዎች፣ እና ካርቦን ዳይኦክሳይድ የመሳሰሉ ነገሮች የሚጣሩት በደም ስለሆነ የደም ማነስ አለ ማለት በጣም ከፍተኛ የሆነ ችግር አለ ማለት ነው። ስለዚህ እሱን ለመተካት ሲባል ደም ልገሳ ይካሄዳል ማለት ነው። ስለዚህ ደም የሚለግሱት እነማን ናቸው ማለት ነው። በእድሜ እንክፈላቸው። በእድሜ ስንከፍላቸው እድሜው አንድ ደም ለመለገስ ፈቃደኛ የሆነ ሰው 16 ዓመት በትንሹ ከ16 ዓመት እስከ ስልሳ አምስት ዓመት ያለ ሰው መለገስ ይችላል ማለት ነው። ነገር ግን መለገስ ይችላል ስንል በውስጥ ሌላ ችግር ከሌለበት ሌላ ችግር ስንል ምንድነው? በደም አማካይነት የሚተላለፉ ህመሞች ከሌሉበት ማለት ነው። ለምሳሌ የ ምንድነው? የጉበት ቫይረስ ማለት ነው፣ የሄፓታይትስ B ቫይረስ ምን ለ ሄፓታይትስ C ወይ ደግሞ ሌሎች ባክቴሪያል ኢንፌክሽን ያለበት ሲደመር ደግሞ HIV ነገር ካለበት ያው እነሱ በምርመራ ይታዩና ያው ያኛው ለልገሳ አይውልም ማለት ነው። እና ሌሎች እንደዚህ ማላሪያ ወይ ደግሞ ወባ ምናምን ያለበት ሰው እንደዚህ ተላላፊ የሆኑ ነገሮች ያሉበት ሰው በሙሉ ያው ደም እንዲለግስ አይፈቀድለት ማለት። ሌላ ደግሞ ሆነ ለምሳሌ የኩላሊት ታማሚ የሆነ የጉበት ታማሚ የሆነ የልብ ታማሚ የሆነ ሰው ደም መለገስ አይችልም ማለት ነው። ምን ትየናለሽ ደም ለግሰሽ ታውቂያለሽ? ለጊዜው እንትን ብዬሽ ለግሽ አላቅም። ለምን አለገስሽ? ያለገስሽበት ምክንያት ልነግር ትችላለሽ? ያው ያለገስኩበት ምክንያት ያለገስሽበት ምክንያት በአካባቢሽ ደም ልገሳ ስለማይካሄድ ነው። ወይ ደግሞ ደም በሚለግስበት ሰዓት ችግር ይገጥመኛል ብለሽ ነው ኦኬ እሺ ወገኖች እስኪ እናንተ ጋር ደም ብትለግሱ ያጋጥመና ብላችሁ የምታስቡትን ነገር ከታች አስቀምጡልን ማለት ነው ስለዚህ ያው ትንሽ ነገር ልበላችሁ ስለዚህ አንድ ሰው ደም በሚለግስበት ሰዓት ሙሉ ጤነኛ እስከሆነና ቅድም በነገርኳችሁ የእድሜ ክልል ውስጥ ከተገኘ ደም በመለገስ የሚመጣ አዎ ትክክለሽ ኪሎ ስንት ኪሎ፣ ደግሞ ያው ዝቅተኛ መሆን መቻል የለበትም። ትንሹ 45 ኪሎ በላይ መሆን መቻል አለበት። በእርግጥ የሴትና የወንድ ልዩነት ሊኖረው ይችላል። ያው ዝሮ ዝሮ ተመጣጣኝ የሆነ ኪሎ ያለው መሆን መቻል አለበት እያለች ታችን ማለት ነው። ስለዚህ ደም በመለገስ የሚመጣ ምንም አይነት ችግር የለም። እንደሚታወቀው ሰውነታችን ውስጥ ወደ አምስት ሊትር ደም አለ በቀን ውስጥ የአንድ ሰው የደም መጠን ወይ በብዛት ባህሌ ልጅ ወደ አምስት ሊትር አካባቢ አለ። አንድ ሰው ደግሞ ደም ሲለግስ ወደ አራት መቶ ሀምሳ ኤሚል ብቻ ነው ያልኳቸው አምስት ሊትር ነው ይሄኛው ኤሚል ነው። ስለዚህ በጣም ትንሽ የዜሮ ነጥብ ዜሮ ዜሮ ምናምን አካባቢ ከሰውነታችን ካለው ደም ውስጥ ዜሮ ዜሮ ምናምን አካባቢውን ነው የምንለግሱ ማለት ነው። ስለዚህ ምንም የሚፈጠር ነገር የለው ማለት እንዲያውም ጠቀሜታው የተሻለ ነው። አንደኛ ያንሳው ድንንበታል ሁለተኛ ደግሞ በመለገሳችን እንግዲህ ቀይ የደም መዋሳት በየሶስት ወሩ ያው የግድ እነሱ ባይወዱ በግድ እንዲሞቱ ይደረጋሉ። ስለዚህ ስለዚህ አስፈላጊ አይደሉም ማለት ነው። ስለዚህ በየሶስት ወሩ ብንለግስ ቶሎ ቶሎ ሰውነታችን ደም ይተካል። እነዚህ ያረጁ ደም ሴሎች ይተካሉ በአዲስ ማለት ነው። እንዲያውም ጠቀሜታው የተሻለ የጎላ ነው ማለት ነው። ስለዚህ ብትለግሱ ምንም የሚፈጠር ነገር የለም፣ ቅድም ካልኳቸው ዲስትሪክቶች ውጭ ማለት ነው። ግን የተለያየ ሰው እንዲህ ሲል እሰማለሁ፣ እኔ ቀጭን ነኝ፣ ስለዚህ ደም አልለግስም፣ ደም ያንስብኛል የሚል ሰው አለ። ደም እንግዲህ አንድ ሰው ስጋ ወይ ደግሞ አጥንት አይደለም ለግስ የተባለው ደም ነው እና፣ ስለዚህ ቀጭን ሰውም ደም አለው፣ ወፍራም ሰውም ደም አለው። ስለዚህ ቀጭን ወፍራም በመሆን አይደለም ማለት ነው። ስለዚህ ምንም የሚፈጥር ነገር የለም። ምናልባት ወዲያው ላይ ትንሽዬ ህመም ሊሰማ ይችላል፣ ትንሽ ማዞር ነገር የአንድ ያው ፈሳሽ ያለ በፈሳሽ መተካት ይቻላል ማለት ነው። ስለዚህ ጠቀሜታው ከጉዳቱ በጣም ያመዘነ፣ ጉዳቱ በጣም ዝቅተኛ ነው። ምናልባት በሚቀበለው ሰው ምናልባት ኢንፌክሽን የሚያስተላልፍ ከሆነ ምናልባት እሱ ጋር ጉዳት እሱ ደግሞ በምርመራ ስለሆነ ምንም የሚፈጥረው ነገር የለም ማለት ነው። ስለዚህ አንድ ሰው ትራንስፊውስ ካደረገ ወይ ደግሞ ከለገሰ በኋላ ያው ደም ባንክ የሚባል አለ፣ ደም ባንክ የሚባል አለ። እሱ ጋር ይቀመጣል አስፈላጊ ለሆነ ሰው በሙሉ ያው ይለገሰዋል ማለት ነው እንግዲህ የተለያዩ አይነት ደሞች አሉ ለመለገስ አንዳንዴ እንግዲህ ደሞች ሶስት አይነት የደም ሕዋሳት አሉ ብለናል እነሱ ካሉ እንደ አነሰው መጠን ነው ፕላትሌት የሚያንሰው ከሆነ ፕላትሌት ብቻ ይሰጠዋል ቀይ ደም ሕዋሳት ደሞ የሚያንስ ከሆነ ቀይ ደም ሕዋሳት ነጭ ደም ሕዋሳት የሚያስፈልግ ደሞ ለየ ብቻ ለየ ብቻ ይቀመጣል እንዳለ ደሞ ሁሎችም የሚያስፈልጉ ከሆነ ደግሞ ሁሎችም ይለገሱታል ማለት ነው ስለዚህ አብራችሁን ስለነበራችሁ ከልብ እናመሰግናለን። ስለዚህ ለምን አትለግሱ? ማትለግሱበትን ነገር ከታች አስቀምጡ የናንተን አመለካከት። እስኪ በደም ልገሳ ዙሪያ የናንተን አመለካከት ታች አስቀምጡልን። በሌላ ርስ እስከምንገናኝ ደግሞ ሰናይ ጊዜ ይሆንላችሁ። ቻው፣ ባይ ባይ።